ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ። ለኢየሱስ ክርስቶስ መልካም እረኛ ስለ መሆን። ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ። በብዙ ምስክሮች ፊት ከእኔ የሰማኸውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች እርሱን አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ እረኛ ሆነህ መከራን ተቀበል ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና፣ የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልን አያገኝም። የሚደክም አራሽም አስቀድሞ ፍሬውን ሊያገኝ ግድ ነው። ያልሁህን አስተውል። እግዚአብሔርም በሁሉ ነገር ጥበብን ይስጥህ። በወንጌል እንደምሰብከው ከሙታን ተለይቶ የተነሣውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስበው። ስለ እርሱም እንደ ወንጀለኛ እስክታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በኢየሱስ ክርስቶስ ያለውን ሕይወትና የዘላለም ክብር በሰማያት ያገኙ ዘንድ ስለ ተመረጡት ሰዎች በሁሉ ነገር እታገሳለሁ። ነገሩ እውነት ነው። ከእርሱ ጋር ከሞትን፣ ከእርሱ ጋር ደግሞ በሕይወት እንኖራለን። ብንታገስም፣ ከእርሱ ጋር ደግሞ እንነግሣለን። ብንክደው ግን እርሱም ይክደናል ባናምነውም፣ እርሱ የታመነ ሆኖ ይኖራል። ራሱን መካድ አይቻለውምና። እንግዲህ ይህን አሳስባቸው፤ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይጠቅም የሚሰሙትንም የሚያፈርስ ነውና፤ የእግዚአብሔርን ቃል በእውነት አቃንቶ ሲያስተምር እንደማያፍር ሠራተኛ ሆነህ ራስህን የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ ትጋ። ነገር ግን ጥቅም የሌለውን የርኩሳንን ነገር ተው። ኀጢአታቸውን ያስፋፉታልና ነገራቸውም በብዙዎች ላይ እንደሚታይ እንደሚሰፋ ቁስል ነው። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት። ስለ መንጋው ጠባቂዎች። እንግዲህ እኔ ከእነርሱ ጋር ሽማግሌ፣ የክርስቶስም መከራ ምስክር፣ ደግሞም ሊገለጥ ካለው ክብር ተካፋይ የሆንሁ በመካከላችሁ ያለሁትን ሽማግሌዎችን እማልዳችኋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ ከመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ፣ ሁላችሁም ትሕትናን ልበሷት። እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። ራስን ዝቅ ስለማድረግ እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ፣ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ ትጉም፤ ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና፣ እርሱንም በእምነት ጸንታችሁ ተቃውሙት። እንዲህም ያለ መከራ በዓለም ወንድሞቻችሁ ሁሉ እንደሚፈጸም ወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጓችኋል። ለእርሱ ክብርና ኃይል ለዘላለሙ ይሁን፣ አሜን። የሐዋርያት ሥራ። ነርሱም ተሰብስበው ሳሉ ጌታ ሆይ በዚህ ወራት ለእስራኤል ልጆች መንግሥትን ትመልሳለህን? ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ አብ በገዛ ሥልጣኑ የወሰነውን ቀኑንና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምና በይሁዳ ሁሉ በሰማርያና እስከ ምድር ዳርቻም ድረስም ምስክሮቼ ትሆኑኛላችሁ። ይህንም እየነገራቸው ከፍ ከፍ አለ፣ ደመናም ተቀበለችው። የማቴዎስ ወንጌል ምሳሌ፣ ስለ መክሊቶች። መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘብ እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ አምስት፣ ለአንዱ ሁለት፣ ለአንዱ አንድ ሰጠና ወዲያውኑ ሄደ። ያ አምስት መክሊት የተቀበለውም ሄደ ነግዶም ሌላ አምስት መክሊት አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ። አንድ መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው። አምስት መክሊት የተቀበለውም ቀረበና አቤቱ አምስት መክሊት ሰጠኸኝ ነበር፣ እነሆ ሌላ አምስት አተረፍሁ ብሎ አምስት መክሊት አስረከበ። ጌታውም መልካም፣ አንተ የታመንህ በጎ አገልጋይ፣ በጥቂት የታመንህ ስለሆንህ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። ሁለት መክሊት የተቀበለውም መጥቶ አቤቱ ሁለት መክሊት ሰጠኸኝ አልነበረምን? እነሆ ሌላ ሁለት መክሊት አተረፍሁ አለ። ጌታውም መልካም፣ አንተ የታመንህ በጎ አገልጋይ በጥቂቱ የታመንህ ስለሆንህ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። አንድ መክሊት የተቀበለውም መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበትንም የምትሰበሰብ ጨካኝ ሰው እንደሆንህ አውቃለሁ። ስለ ፈራሁህም ሄድኩና መክሊትህም በምድር ውስጥ ቀበርሁ። እንግዲህ እንሆ መክሊትህ። ጌታውን መልሶ አለው፣ አንተ ክፉ ሰነፍ አገልጋይ እኔ ካልዘራሁበት የማጭድ ካለበተንሁበትም የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባህ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድሁ ነበር። ከዚያ የቆሙትንም እንዲህ አላቸው፣ ይህን መክሊት ከእርሱ ተቀብላችሁ አስር መክሊት ላለው ስጡት። ላለው ሁሉ ይሰጡታልና ይጨምሩለታልም፣ ለሌለው ግን ያንኑ ያለውን ይወስዱበታል። ክፉን አገልጋይ ግን ለቅሶና ጥርስ ማፏጨት ወዳለበት በውጭ ወዳለ ጨለማ ወጡት። ስለ ክርስቶስ ሁለተኛ መምጣት የሰው ልጅ በጌትነት ቅዱሳን መላእክትን ሁሉ አስከትለው በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እየራሳቸው ይለያቸዋል። በጎቹን በቀኙ ፍየሎችንም በግራው ያቆማቸዋል። ያን ጊዜ ንጉሡ በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስት ትወርሱ ዘንድኑ ኑ ተርቤ አብልታችሁኛል፣ ተጠምቼም አጠጥታችሁኛልና፣ ማጠጣታችሁኛልና፣ እንግዳ ሞኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታመሜም ጎብኝታችሁኛልና፣ ታስሬም ወደኔ መጣችሁ ጠይቃችሁኛልና። ያን ጊዜም ጻድቃን መልሰው እንዲህ ሄሉታል መቼ ተርብህ አይተነ አብላንህ? መቼስ ተጠምተ አይተንህ አጠጣነ? መቼስ እንግዳ ሆነ አይተነ ተቀበልነ? መቼስ ታርዘህ አለበስነህን? መቼስ ታመህ አይተንህ ጎበኘንህ? መቼስ ታስረህ ወደ አንተ መጠን ጠየቅነህ? ከዚህም በኋላ ንጉሡ መልሶ እንዲህ ይላቸዋል። እውነት እላችኋለሁ፣ በእኔ ካመኑ ከእነዚህ ከታናናሾቹ ወንድሞቼ ለአንዱ ያደረጋችሁትን ሁሉ ለእኔ ያደረጋችሁት። ከዚህም በኋላ በግራው ያሉትን እንዲህ ይላቸዋል፣ እናንተ የተረገማችሁ፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼም አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታመሜም አልጎበኛችሁኝምና፣ ታስሬም ወደ እኔ መጥታችሁ አልጠየቃችሁኝምና። ያን ጊዜም በግራው ያሉት እንዲህ ብለው ይመልሳሉ። አቤቱ መቼ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ አይተነህ አላገለገልንህ? ከዚህም በኋላ ንጉሡ እንዲህ ብሎ ይመልስላችኋል፣ እውነት እላችኋለሁ፣ ከነዚህ ከተናናሾቹ ለአንዱ ያላደረጋችሁትን ለእኔም ደግሞ አላደረጋችሁትም። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። አትሮኖስ፣ ቅዱሳት መጻሕፍትን በድምጽ ያንብቡ።